አያብርሽ ጥፋቱ የእናንተ ነው አለ። እውነትም የነሱ ነው አይገርምም። የሆድ የሆዳችንን ልናወራ ነበር እኔ እና ሮታ እናንተ ግን መታችሁ። የፍቅር መቀስ ሆናችሁብን እንጂ እኔ ምፈርዶ በእናንተ ነው አለ አብርሃም አንተነህ። ትዳርክን ማስከበር ያለብህ ቤት ግን አሳያቸው፣ ጓዳህን አሳያቸው። ከዛ እላይል ሄል ሊጨፍሩብህ ማለት ነው። ግን አያችሁ አብርሃም እኮ ሩታም ጠርቷት የሆድ የሆዳቸውን ሊያወሩ ነበር። ምክንያቱም ሁልጊዜ ሲሰሩ በመካከላቸው ሰው እየገባባቸው ስለሆነ ምንም በቃ ምንም አልቻሉም ማለት ነው። እና እንደዚህ ይሄ ድንች እየጠበስ ነው እንደዚህ ጥብስ ሲያርጋችሁና እንደዚህ እኛን እንዳናደዳችሁም ማለት ነው። እናንተ ወሮ በሎች አቶ አቤላ ይሄ ብሩክ የሚባል እናንተ በቃ ከና ብርሽ ህይወት መቼ ነው የምትወጡት? መቼ ነው ማለት ነው? መቼ አትወጡም ነገሩ፣ መቼ አትወጡም በዚህ አያያዛችሁ። ወይ ያታገቡ እናንተ ቁመ ቀሮች፣ እንድሁ እንደቀራችሁ ነው። የሩታና የአብርሃምን ህይወት ጠዋት ማታ ስለነሱ እንዳወራችሁ በጣም እኮ ነው የሚገርመው ቤተሰብና አብርሃም ስለዚህ አንተ ጥፋት የነሱን ጥፋት ስትል፣ ደግሞ የራስ ክርም ጥፋት ማየት አለብህ። አንደኛ ሄርሜላን ከህይወት ማውጣት አለብህ። ሁለተኛ በዙሪያ ያሉ ሰዎች ማስወገድ አለበት። ስለዚህ አስመሳይ መሆናቸውን ካወቅ፣ ካሁን ጀምሮ አረቃቸው አብርሽ። እኔ ምለው ይሄና ይሄንም ብቻ ነው። ቤተሰብዬ፣ እናንተ ፍረዱ። በኮሜንት አስተያየት ስጡ። ሩታ፣ ነብሰጡር ሚስትህን አታሰቃያት። እውነት ዴ በጣም ነው የሚደብረው